በቃ ሁላችንም የኮመንት ሱሰኞች ሆነን ቀረን ማለት ነው። እስቲ እንደ እኔ የኮመንት ሱስ የያዛችሁ ሰዎች ኑ ተሰባሰቡ ነ ና ኑ እናንተ ይህን ቪዲዮ አይተን እንመለስና ኮመንት እናነባለን ጋይስ። ሳይጎርሰው ሰው እጅጃለ በኪሎ እየመዘናችሁ ነው የምትጎርሱት። ስጠኝ እንጂ አንጀቴን በላሁ እኮ። አንጀትህን አላህ ብለው እያለህ ነው። ጨጓራ ረኮመንት ረኮመንት። አሁን አሁን ተወራወሩ ተለጣለጡ ብለን ስንጠብቅ ዋት ታብታብ የሚባለው ምግብ ጢባ ጢባ አጫውቶ መግሮስ ደስ ይላል። እናንተማ እኖሩልን የምር እናንተ ባትኖሩ ማን ነው ሽፈታ የሚያደርገን? ጋይስ ሁማቾች ይመጃችሁ። ጋይስ እስቲ እዚህ ጋር ደግሞ አንድ የኮሜንት ግብአት መሆን የፈለገች ልጅ አለች። እስቲ ቪዲዮን አይተን እንመለስና ኮሜንት እናነባለን። ሰራው ቪዲዮ ውስጥ ላይ የገባችሁ አይነ ትላልቅ ሰው አይነ ትላልቅ ሰው ምትሉ ግዜሩን ተጠይቁት። አይነን ጨፍኝ ሰው አይነ ትላልቅ ሰው አይልም ሀበሻ። ይህ እኮ የጨዋ ንግግር ነው። ኑ ሀበሻ እንዴት እንደሚላሳያችሁ ጡት ማሳጅ ያስፈልጓል። ያው ወይ ጫፍ የለውም እንዴ? የበግ ቆለጥ ነው በለኝ። ማይ ጋድ። አይ በእናትሽ አንድ ቀን ላስቅምሽና የሚፈጠረውን ልጅ በእናትሽ ስሞትልሽ የግብጽ መንግስት ምን እያደረገ ነው? እይልን አላታውኝ። አይ ይሄ ብሔራዊ ግዴታዋ ነው እሱ አያለች። ሰላይ ድሮን ምን ይሰራል? ምን ምን ያደርጋል? አንቺ ብትቀሚ ግድቡ ስራ ያቆማል። ያ ሁሉ ቢሊየን ብር ዝም ብለን ነው የጨፈጨው። በአምሳ ብር ሰው ነስክሙ ማለት ነው። ወፍጮ ግንባር ያው አይንሽን ለቀቅ እናድርገው ብዬ ነው። ሀበሻ እንደዚህ ነው አየሽ። የሀበሻ ስታይል መገለጫችን ይሄ እንደ ቅድሙ ትልልቅ አይን ያለው ሰምነ አይልም ሀበሻስቲቺ ሰውዬ የምትለውን ሰምተን እንመለስና እና ከዛ ኮመንትሆን እናነብላታለን። እያየሽ ነው ከብዛት ጥቁረት። የአርበኛ ጸጉር ማለት እኮ ይሄ እኮ ነው። በቃ ስም የለውም እንጂ የአርበኛ ጸጉር ማለት የኔ ጸጉር ማለት እኮ ነው። ፈጣሪ የሆነ ነገር ሲነሳ የሆነ ነገር ሲጣም የሚባል ማለት ነው። ግንባር ነው እንጂ ነሳ ጸጉር ማለት በኮንፊደንስ መናገር እችላለሁ። ማንሽም ምንም ብትያጭ። ያ አንተንም የምታክል ጸጉር ቅይጤ ላይ አለ። ቀልዱን ትታ ለምን ፊትህን አታሳይም? ቁንጆ ለመጀመሪያ ጊዜ ግንባሩ ላይ ቁርጭም ቁርጭምጭም ቁርጭምጭም ቂጤም ቂጥ ነው ፊቴም ቂጥ ነው ፊቴም ብለህ ብለህ ስልክህን ዘቅዝቀህ ፂምህን አበጥርሽ። ፊትክን በጀላቲቃ ነ እንዲሰሩት ጫማህን ልታሰር ዝቅ ካልክ በዛው ተከረበታ። ለጋይስ ማን ነው ግን ለመጀመሪያ ቀን ቲክቶክ ብር ይከፍላል ያለው? የምር መጠየቅ አለበት። እስቲ ይህን ቪዲዮ አይተን እንመለስና ኮሜንት እናነብር። አማካሪ ዘመድ ፀሐይ ጠድቃ ነበር። ከዛ እንደደረሰ ትራስ በታች ድንጋይ ተንተራሰ። ፊቴን በኒኬል ባዩ እራሱ እንደዚያ ይረዝም። ቡርጅ ከሊፋ በኢትዮጵያ ፀጉር አስተካካይ ራሱ በመሰላልም እንባው ጺሙ ጋር ለመድረስ ቢያንስ ሁለት ደቂቃ ይወስዳል። ትራንስፖርት ፊትህን ነው እንዴ የምታለቅሰው? ፊትህን አይቼ ቅጤና መሰገግ አሉ። ኑሮ መሮኛል በቴስታ ብለህ ሸኘኛው። ሲጀመር ገይስ መንግስት ራሱ ኑሮ የቀለለን የሚመስለው እነዚህ አይነት ቋጣሪ ሰዎችን እያየ ነው። ምሬ ነው እንደዚህ አይነት ቪዲዮ ፖስት ሲያደርግ ሪፖርት እያደርግ ነው ማያዘጋ። ለማንኛውም ቪዲዮ ነሳቻቸው ልመለስና ኮሜንት እናነባለን። አያችሁት? ይህንን ዘይት እኔ መስከረም አካባቢ ነው ለመስቀል ነው የገዛሁት እና እስካሁን ግማሽ ነው የተጠቀምኩት። ወደ ስምንት ወር ገደማ ሆኖታል።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 ማድረግ ነበር እያልክ ነው እንደምትመልስ። እንደ ዕቃ ዕቃ ወጥ በቆርኪ ነው እንደሚሰራ። አረ በቆርኪ ቢጨምረ ራሱ ከዚህ በላይ ያልቃል ሲመስለኝ እኔ በሽቶ እቃ ቀንሶ ድስቱን እየረጨው። ልክ ነህ። ለመጠቀም ሳይሆን ለመስቀል ነው የገዛው። እሱ እኮ ለበዓሉ ነው፣ ለመስቀል ነው የገዛት። እና አሁን ፋሲካ እየደረሰበት ነው። እውነትህን ነው። ለመስቀል ግርግዳ ላይ አጠጥጥ አረተውኝ። ሰው ግን የሚያይበት አንግ